ከተማን የገለጹበት መንገድ ገጽ 223ን ገጽ ጠቅሳለሁ። ከተማ ስርዓት ያለው አንድነት ነው ይሉታል። ስርዓት ያለው አንድነት ማለት በጣም ሰዎች በጥግግት የሚኖሩበትን ሀይ ዴንሲቲ ያለው ከዛ እጅግ ስርዓት የሚያስፈልገው በስርዓት የሚመራ እና ያ ደግሞ ህብራዊ አንድነት ነው ብለው ይገልጹታል። እንደውም በተለየ ሁኔታ ገጽ 227 ላይ የቅይጥ ባህል መፍጠሪያ ማዕከላት ናቸው። የተለያዩ ማህበረሰቦች ህብራዊ አንድነት የሚፈጥሩበት ማዕከላት ናቸው። ስለዚህ ከተሞች አንድ እምነት አንድ ባህል፣ አንድ ቋንቋ፣ አንድ ማንነት የሚንጸባረቅባቸው አይደሉም። ይሄ አስማሚው መንገድ ይመስለኛል። እንደውም ባለፉት ስድስት ሰባት ዓመታት አንዳንድ ከተሞቻችን የክልል ከተሞች ውስጥ ሲንጸባረቁ የምናያቸውን ጠቅላይ ሚኒስትሩ አቅጣጫ የሰጡበት አድርጌ እወስደዋለሁ። ይሄ መሬት ላይ እንዲወርድ ከምናፍቃቸው ሀሳቦች አንዱ ሀሳብ መሆኑን መጥቀስ ተገቢ ነው። ለምን ከተሞቻችን እንዳላደጉ፣ እንደሚታወቀው ቅድም ከተሞቻችን ተበተኑ እንጂ ልክ የከተማ ሳይንቲስቶች አሉ፣ እነ ጃኮብስ እነ ኤድዋርድ ሶጃ ከተሞችን የሚገልጹባቸው መንገዶች፣ እንደ የከተማ ባለሙያዎች፣ የአካባቢ እቅድ ባለሙያዎች የሚያጠናቸው ሪጂናል ፕላኒንግ ላይ የምናጠናቸው ባለሙያዎቹ ናቸው። እነህ የሚያነሷቸው ከተሞች የተለያዩ ማህበረሰቦች የባህል የእውቀት መዋጮ ያመጡባቸውና እነኛ መዋጮዎቹ በቅይጥ አይደንቲቲ የሚፈጠሩበት ሁሉም እኩል ውክልና የሚታይበት የሚንጸባረቅበት መድረኮች የሆኑና ማንም በተለየ ክሌም የማያደርጋቸው የጋራ ሀብት ያደርጓቸዋል ከተሞች። እና ጠቅላይ ሚኒስትሩ በመጽሐፋቸው ላይ ለምንድን ነው ከተሞቻችን የቀጨጩት ብለው በቁጭት ያነሳሉ። የከተሞቻችን መቀንጨር ምቹ ያልሆነ የፖለቲካ ኢኮኖሚያችን ትልቁን ድርሻ ይወስዳል። ስለዚህ ምቹ የሆነ የፖለቲካ ኢኮኖሚ በሌለበት ሀገር ከተሞች ይቀነጭራሉ። ስለዚህ ቅድም ያነሳው የፖለቲካ ስክነትና የኢኮኖሚ ስምረት በሌለባቸው ሀገሮች ከተሞች የቀጨጩ ናቸው፣ እንዲሁም መደባደቢያና መጣያ አንዳንድ ጊዜ የወንጀል ማዕከላት ወይስ ጌቶስ ይሆናሉ። ስለዚህ ከዚህ ከተማን ለማውጣት መፍትሄ ብለው ያስቀመጡት 233 ገጽ ላይ ቃል በቃል ጠቅሳለሁ። ገጠርን ከከተማ አቀናጅቶ ለማልማት በተሟላ ሀገራዊ የከተማ ልማት ማዕቀፍ መምራት ያስፈልጋል ይላል። ስለዚህ ከተሞቻችን የምናይበት መነጽር አዲስ አበባ እነጥለን ሀዋሳ እነጥለን ባህር ዳር እነጥለን መቀሌ እነጥለን የምንመለከት ከሆነ ተገቢ አይደለም። አጠቃላይ ሀገር አይቅዳለን። እንደውም እሳቸው ከተማን የተመለከቱበት ቃል በቃል ሲጠቅሱት የስልጣኔ መነሻና መድረሻ ናቸው ይሏቸዋል። ከተሞች የዓለም አቀፍ ትንባያዎችን ብንመለከት ዓለማችን አሁን ወደ 60 በመቶ ከተሞች ውስጥ ይኖራሉ። አፍሪካ ውስጥ ብንመለከት ወደ 40 በመቶ ደርሷል። ይህን እውነት ይዘን የእኛን ሀገር ብንመለከት ከሳህራ በታች ካሉት ሀገራት እንኳን ከተሞቻችን በጣም የቀነጨሩ ናቸው። ይሄ ማሳየው ምንድ ነሱ በኢምፕሊኬሽን የኢኮኖሚ ስምረትም የለንም የፖለቲካ ስክነትም አለመኖሩን ምስክሮች ናቸው፣ ያው ምስክሮች ናቸው ከተሞቻችን እንደሚታወቀው፣ ሁለት ታላላቅ አብዮቶች ያካሂደናል በዘመናዊ ኢትዮጵያ ፖለቲካ ውስጥ የምናስታውሰው የ ስልሳ ስድስቱ አለ፣ ከዛ ደግሞ የ ሰማኒያ ሶስቱ አለ። መዋቅራዊ ለውጥ ሀገራችን ላይ መዋቅራዊ ለውጥ ያመጡ ናቸውና፣ ሶስተኛው አሁን የለውጡ መንግስት የምንለው ነው ይሄ የለውጡ መንግስት የሁለቱ ጊዜ ሙከራዎች ያላሳኳቸው የፖለቲካ ስክነት ጋር የሚያደርሰን ከሆነ ወደ ሰለጠነ ማህበረሰብ የመሸጋገር በኢኮኖሚም የመስመር እድላችን ሰፊ እንደሆነ ማስታወስ ይገባል። በነገራችን የዚህ አሁን ላይ ያለንበት የለውጡ መንግስት አንዱ ገፊ ምክንያት እንደሚታወሰው ገጠሩን ከከተማ አቀናጅቶ ለማልማት የሚል የተቀናጀ ማስተር ፕላን የሚል ኮንሰፕቶች ነበሩ። ግን በተሟላ ሁኔታና ህዝቡን ባሳተፈ ባለ ድርሻዎቹን ሁሉ ባሳተፈ መልኩ ወደ ተግባር ስላልመጣ ሌላ ኢንቴንሽን ይኖረዋል የሚል ስፔኩሌሽን ውስጥ ሰው ገብቶ የነበረውን ስርዓት ገፍትሮ እስከመጣል ያደረሰው አንዱ ሐሳብ ነው። ስለዚህ ይህንን በሳይንሳዊ በሆነ መንገድ ግን መሬት ካደረስ ነው ሀገርን ለመለወት ትልቅ እምቅ ሀብት መሆኑን ይጠቅሳሉ።